በሸገር ከተማ አስተዳደር ሱሉልታ ክፍለ ከተማ ውስጥ የመስቀል ደመራ በዓልን አስመልክቶ የከተማው የእስልምና እምነት ተከታዮች ከወንድም ክርስቲያን ወገኖቻቸው ጋር በመሆን የከተማ ጽዳት መርሃ ገብር ማከናወናቸው ተገልጿል። የሱሉልታ ከተማ ሙስሊም ማህበረሰብ ከክርስትና እምነት ተከታዮች ጋር በመሆን የደመራ በዓልን የሚከበርበትን ስፍራና የከተማዋ የተለያዩ አካባቢዎች የጽዳት መርሃ ገብር በማከናወን የወንድማማቾችንና የአብሮነትን ተምሳሌት በማንጸባረቅ የጽዳት ተግባሩን አከናውነዋል። በዚህም የጽዳት መርሃ ገብር የከተማዋ የተለያዩ ስፍራዎች የከተሞቹ ቆሻሾችን በማንሳት የክርስትና ወገኖችን በዓሉን በጽዱ መንፈስ እንዲያከብሩ አድርገዋል። የሙስሊም ማህበረሰብ በአደባባይ የሚከበሩ በዓላት ሲከበር የክርስትና እምነት ተከታዮች ወገኖች በተመሳሳይ መርሃ ገብር የከተማና የጎዳና ጽዳቶች በማከናወን አጋርነቱን ያሳዩ እንደነበረ የተናገሩት ነዋሪዎች የመስቀል ደመራ በዓል በተባበሩ መንግስታት እውቅና የተሰጠው ትልቅ አደባባይ በዓል በመሆኑ የተለያዩ እምነት ተከታዮች ማህበረሰብ በአብሮ ተከባብሮ በ ፍቅር የመኖር ባህልን አጠናክሮ እንዲቀጥል መርሃ ግብሩ ትልቅ ማሳያ መሆኑን ገልጸዋል። የመስቀል ደመራ በዓል የሚከበሩ ሱሉልታ ከተማ ነዋሪዎች ኢትዮጵያ ለዘላለም የገነባችው የአብሮነት ባህል ማንጸባረቂያ አንዱ የአደባባይ በዓላት መሆናቸውን፣ ሙስሊም ማህበረሰቡ በዚህ መርሁ የጽዳት መርሃ ግብሩን መፈጸሙ የዚህ ማሳያ መሆኑን ገልጸዋል ስትል ሰማሃር አለባቸው ዘግባለች። ወላጅ እናቱን አፀያፊ ስድብ የሰደበው ወጣት በእስራት ተቀጣ። በምስራቅ ባሌ ዞን ጊኒር ከተማ ውስጥ ወላጅ እናቱን አጸያፊ ስድብ የሰደበው ግለሰብ በስርዓት መቀጣቱን የከተማው ፖሊስ አስታውቋል። የጊኒር ከተማ አስተዳደር ፖሊስ ጽህፈት ቤት የወንጀል ምርመራ ክፍል መምሪያ ዋና ሳጅን ኃይሉ ሉላ እንደገለጹት ተከሳሽ ነጋ ሱራፊል የተባለው የ37 አመት ግለሰብ በአደባባይ ወላጅ እናቱን ተገቢ ያልሆነ አጸያፊ ስድብ በመስደቡ በስርዓት ሊቀጣ ችሏል። ተከሳሹ መስከረም 13 ቀን 2018 ዓ.ም ከምሽቱ 3 ሰዓት ተኩል ላይ ባሌ ዞን ጊኒር ከተማ አጋምሳ የተባለ ቀበሌ ውስጥ ወላጅ እናቱን ቤታቸውን ዘግተው ተኝተው ባሉበት ሰዓት በር እንዲከፍቱለት በኃይል በመደብደብ ጸያፍ ስድብ በመስደብ ላይ ያለ በአካባቢው ባሉ የጸጥታ አካላት በቁጥጥር ስር ሊውል ችሏል። ግለሰቡ በቁጥጥር ስር ከዋለ በኋላ በፖሊስ በተደረገ የማጣራትና የምርመራ ስራ ወላጅ እናቱን ተገቢ ባልሆነ መንገድ ጸያፍ ስድብ በመስደብ ክብረነክ ተግባር መፈጸሙ በማስረጃ ተረጋግጦ በፈጣን ችሎት እንዲታይ ለአቃቤ ሕግ የምርመራ መዝገቡ ሊላክ ችሏል። ከፖሊስ የቀረበውን የምርመራ መዝገብ የተመለከተው አቃቢ ሕግም በወንጀል ሕግ ቁጥር 615 ከባድ ስድብ እና ማዋረድ እንዲሁም በወንጀል ሕግ ቁጥር 844 በሰው ልጅ ክብር ላይ የሚፈጸሙ ወንጀሎችን በመጥቀስ ክስ መስርቷል። በአቃቢ ሕግ የተመሰረተውን ክስ የተመለከተው የጊኒር ከተማ ወረዳ ፍርድ ቤት መስከረም 14 ቀን 2018 ዓ ም በፈጣን ችሎት ተከሳሽ ነጋ ስሯፊል ወላጅናቱን ከባድ ስድብ በማዋረድ ክብረ ነክ በመሆነ ተግባር በቀጥታ በመናገር በማህበረሰቡ ውስጥ ስማቸውን በ ማጠልሸት ሸት ያዋረደ መሆኑን በማስረጃ በመረጋገጡ በአራት ወራት ቀላል እስራት እንዲቀጣ የተወሰነበት መሆኑን ዋና ሳጅን ሀይሉ ሉላ ጨምረው ገልጸዋል፣ ስትል ሰማሀር አለባቸው ዘግባለች። ከሀገር ውስጥ የያዝናቸው መረጃዎች እነዚህን ይመስሉ ነበር። ከሀገር ውስጥ የያዝናቸው መረጃዎች እነዚህን ይመስሉ ነበር። አሁን ደግሞ ከባህር ማዶ ወዳገኘናቸው መረጃዎች እናልፋለን። ሜክሲኮ ትራምፕ ወደ ስልጣን ከመጡ ወዲህ አንድ መቶ ዘጠኝ ሺህ ዜጎች ወደ ሀገር ውስጥ መመለሳቸውን አስታወቀች። የሜክሲኮ መንግስት ፕሬዚዳንት ዶናልድ ትራምፕ የሁለተኛ ጊዜ የስልጣን ዘመናቸውን ከጀመሩ በኋላ መቶ ዘጠኝ ሺህ ዜጎች ከአሜሪካ መመለሳቸውን የሚያሳዩ አዳዲስ መረጃዎችን በዛሬው ዕለት ይፋ አድርገዋል። ከጥር ሀያ ጀምሮ በትራምፕ አስተዳደር ወደ ሀገራቸው ስለተመለሱ ሰዎች መረጃ የሰጡት የሜክሲኮ ፕሬዚዳንት ክላውዲያ ሽምባም የሰሜኑን ድንበር ለማቋረጥ የሚሞክሩ ስደተኞች ቁጥር ዘጠና አንድ በመቶ ቀንሷልም ብለዋል። ሽምባም በአስራ ዘጠናዎቹ መጀመሪያ ላይ ከቀድሞ ፕሬዚዳንት ቢ ክሊንተን አስተዳደር ጀምሮ በዩናይትድ ስቴትስ መንግስት የተባበሩት ሜክሲኮ ዜጎች ቁጥር ላይ ታሪካዊ መረጃም አቅርበዋል። ክሊንተን በስልጣን ላይ በነበሩ ዘመን ከፍተኛ ቁጥር ያላቸው የሜክሲኮ ዜጎችን ከአሜሪካ ያፈናቀሉ ፕሬዚዳንት መሆናቸውንም ገልጸዋል። በወቅቱ በአንድ አመት ውስጥ ብቻ አንድ ነጥብ አንድ ሚሊየን ሜክሲካውያን ወደ ሀገራቸው ተመልሰዋል ስትል ፕሬዚዳንቷ ሼምባም ተናግራለች። እንደ ሃዙ ከሆነ ዲሞክራቱ ክሊንተን በአሜሪካ ታሪክ ውስጥ ትልቁን ስደተኞችን አሜሪካ የማባረር ፕሮግራም በበላይነት ይቆጣጠሩ ነበረ። እንደ ኢሮፓያን አቆጣጠር ከ1993 እስከ 2001 ባሉት ሁለት የስልጣን ዘመናቸው የክሊንተን አስተዳደር 7 ሚሊዮን 447 ሺህ በላይ ሜክሲኮያውያንን ከሀገር አስወጥተዋል። በመቀጠልም የሪፐብሊክ ፕሬዚዳንት ጆርጅ ደብልዩ ቡሽ አራት ሚሊዮን 653 ሺህ ስደተኞችን አባረሩ። በአንጻሩ ትራምፕ ከ2016 እስከ 2020 በመጀመሪያ የስልጣን ዘመናቸው ዝቅተኛውን ስደተኞችን የማባረረ ቁጥር አስመዝግበዋል። በመጀመሪያ ስልጣናቸው ዘመን 766000 ስደተኞችን ወደ ሀገራቸው መልሰዋል። ትራምፕ እስራኤል የተቆጣጠረችውን የዌስት ባንክን ወደ ራሷ እንድትቀላቅል አልፈቅድላትም ሲሉ ተናገሩ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ እስራኤል የተቆጣጠረችውን ዌስት ባንክ ወደ ራሷ ልትቀላቅል አትችልም ሲሉ መናገራቸውን ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታናዮ እና የፍልስጤም ግዛት እስራኤል ወደ ራሷ እንድታካለል ግፊት ሲያደርጉ ከነበሩ የስልጣን ዘመናቸው አባላት ጋር ከፍተኛ ውዝግብ ውስጥ እንዲገቡ አድርጓል። ትራምፕ ለጋዜጠኞች ይህንኑ የተናገሩት ኔታናዮ የዩናይትድ ስቴትስ ከመግባታቸው እና በኒውዮርክ እያካሄዱ ከሚገኘው የተባበሩት መንግስታት ድርጅት ጠቅላ ጠቅላላ ጉባኤ ንግግራቸው በፊት አስገራሚ አስተያየታቸውን ሰጥተዋል። እስራኤል ዌስት ባንክን እንድትቀላቅል አልፈቅድም፣ አይሆንም ሲሉ ትራምፕም አክለዋል። የትኛውም የእስራኤል ዌስት ባንክም የመቀላቀል ሙከራ ከኔታንያሁ ጋር ለመከላከል ስላለው እቅድ መወያየታቸውንም ሲጠቅሱ ትራምፕ እስራኤል ዌስት ባንክን እንድታካለል አልፈቅድም፣ በቂ ነገር አለ፣ አሁን ግጭቱን ለመቋቋም ጊዜው ነው ሲሉም ተደምጠዋል። ሰኞ ከኔታንያሁ ጋር የሚገናኙ ትራምፕ በጋዛ ጦርነት ላይ የተኩስ አቁም ስምምነት ለመድረስ በጣም እየተቃረበ ነውም ብለዋል። ከምዕራባውያን መንግስታት ፍልስጤም ነጻ የሆነችው ሀገርን በይፋ እውቅና በመስጠታቸው እስራኤል የዌስት ባንክን ግጭትና ወረራ እንዲያቆም ዓለም አቀፍ ጫና እየደረሰባት ይገኛል። የቀኝ ክንፍ እስራኤላውያን ዌስት ባንክን የመቀላቀል ሂደት የፍልስጤም መንግስት እንዳይፈጠር ለመከላከል እንደ አንድ ዘዴ ይመለከታሉ። በኔታንያሁ አስተዳደር ጥምረት ውስጥ ያሉ ብሔርተኞች እስራኤል ዌስት ባንክን በቀጥታ ወደ ራሷ እንድትቀላቀልም ተደጋጋሚ ጥሪ አቅርበዋል። ዩናይትድ ኪንግደምና ጀርመን እስራኤልን ይህንን እንድታደርግ ማስጠንቅቀዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ ጉቴሬ እንዲህ ያለ እርምጃ ከሞራል ከህግና ከፖለቲካ አንጻር የማይታለፍ ነው ብለዋል። ተመልካቾቻችን፣ እስካሁን ስትከታተሉት የነበረው ከተወዳጁ ጣቢያችን ብስራት ዩትዩብ ቻናል ወደ እናንተ ሲደርስ የነበረው የመረጃ ሰዓታችን ነው። መረጃዎቹን ወደ እናንተ በማድረስ ሰብል አበበ ከናንተ ጋር የጋራ ቆይታ አድርጌ ነበር። ሰላም።